ምን አባታችሁ ታመጣላችሁ? እኔ ሮማንን ላውራን የመጣሁት ለምን በቂታችሁ አትታከሉም? ኦኬ ተነፉስ እቲ እንዳይወልዱ ኮንዶም እያስገቡ እንደ እኔ ሀሳቤን ነው የተናገርኩት። እየየ አትበሉ፣ እየየ በየሰው ቤት እየጠበቃችሁ እየመጣችሁ አታልቅሱ። እና ሮም ያለ ነው ያለው ነገር ይሄ እንጂ አንቺን እንትን በማለት ቮይስ ልክ ልሻለሁ። ከሰማሽ በዛ መንገድ አትራጁ፣ ልክ ልሻለሁ። ትናንትም በውስጥ እኔ ሰው ስላንቀሳሰረ የአንቺን አይዲዮሎጂ አውቀዋለሁ። ጉራጌ ዛሬ አይደለም የዛ እኔ እንትን በሆንንበት ሰዓት አጠገባችን ቆመሽ

ጉራጌን ሰደብሽ ብለው ፎቴን ዘቅዝቀው ሰድበውኛል። ይሄን ታውቂያለሽ? ከአንድም ሁለት አንዱ ጀርመን ነው የሚኖረው፣ አንዱ ሰውዲ ነው የሚኖረው። እራሳቸው የጉራጌ ልጆች የኔን ፎቶ ዘቅዝቀው ሰድበውኛል። የምሬ ነው የምልሽ። ቤታዩ እናው እኔ ይሄ ነገር አግባብ አይደለም። እሷ ልጆቿ ምን አደረጉ? ዱዳ ናቸው እኮ ልጆቿ። እኔ እዚህ ሚዲያ ላይ ልጆቹን የተናገርኩበት ችዬ ችዬ ችዬ ልጄንም ሲናገር ችዬ። መጨረሻ ላይ አባቴ ጋር ሲመጣ የሆነ ማኛን ድብልቅ ልቁን አውጥቼ ሰድብዋለሁ። ችዬ ነው ፊንገርሾ በልጄ ዩቱብ ሰርታ ጨርሳ እየቀለደች ሮማደን እኮ ወደቃለሁ። ሶሪ በላ ምናምን ብላ አላገጠች። ቀጥቅጫታለሁ። አሁንም ወደፊትም እስካላቆመች ድረስ ከመቀጥቀጡ ዳላ ልነ ልጄ ነካሁትን ህሊና ኖሮች ልጄ ነካሁት የፊንገር የእሱንና

የሆነ ነገር ከተጠራው ካልሆነ የራሳቸው ቡድን አላቸው የሚጫወቱበት። እኔ እዚህ ጋር እንደ ኢትዮጵያዊ እንደ አዲስ አበባ ልጅ የራሴ ቡድን አለኝ። እኔ ቤት እንኳን አንዳቸው አድሚን የላቸውም፣ እኔ ጋ አይመጡ። ይሄ ችግር ሲፈጠር ግን በውስጥ ሮማ እንዲተደረግን ሲሉ እንዳንድ ጉራጌ ተወላጅ መቅረት አለበት። ይሄ ነገር ሰንቢያት አለው። እኔ ልጆቿን ወደፊትም አልነካ ልነካም አልችልም። የነካባትን ሰው እኔ ራሴ ቆሜ አስጠይቀዋለሁ። ራሷን መስደብ ይችላሉ። አራት ቃል ወጥቷት ይቅርታ ብላ እኔን እንኳን ማሳጣት ትችላል። ቤታየሁ እኔ ለክፋት ተናገረች አላልኩም። እኔ ለክፋት አላልኩም፣ ጉራጌን ጎበዝ ለማለት ብዬ ነው የተናገርኩት። እናንተ በክፋት ካያችሁት ይቅርታ ብላ መዝጋት የምችለውን ነገር አስገድዳችሁ አስጠምዝዛችሁ የሌለ ነገር ውስጥ ገብታ ራሷን አይተሻታል። በራሷ ጉዳይ ነው ነገር የመጡ ሲሆንም እንደማተርቧት ይቅርታን ባጠይቅ ልጆቿ መነካት አግባብ አይደለም። ይሄ ብልግና ዘላንነት ነው፣ ብልግና ነው። እኔ ከነዚህ አይነት ፐርሰን ጋር አግሪሞኛ ላውቅም አግሪም ልሆን አልችልም። መብርሃን በምታቀው ትክክል አይደለም። በሱ ነው አውቅሻለሁ። ኮሮም አሁን በልጅ ምናምን መበሻሸቅ ቤታ ለመሳሳቅ እንጂ እኔ እኮ እዚህ ጠላት የለኝም። የት አግኝቻቸው ነው እኔ የት ተደራርሽ? እኔ ፈን ለማድረግ ነው አፍና ስትመጣ። እኔ እኮ እየቀለድኩ ፈን እያረጉ ነው። እኔ ሌላ ነገር የለኝም። ሰው ወደ ሌላ እግዚሔ፣ ሮሚ እኮ በጠዋት ተነስተሽ እኮ መድኃኒቴን እርሳው ነው የምትይው፣ ቀጥቅጠሽ ቀጥቅጠሽ። የአንችን እኮ እረዳለሁ። አሁን ለምሳሌ የአንችን የተናገርሽበትን ከዚህ በፊት ማን ነው ሀቢባስ ሲሰድቧት ቀጥ ለጥ ብለሽ ቆመሽላት አይቻለሁ። እውነት ለመናገር ማለት ነው። ለእውነት ከፈረደ ቆመሽላ ስትከራከር የሚያምን አይቻልም። አሁን ደግሞ በተናገረችው ነገር ከሐሳብሽ ጋር ስላልተስማማ ደግሞ ተናገረሻታል። እኔ ችግሩ ምንድነው ያ በዛን ያህል ልጆች ልጆቿን የደበረኝ እንጂ አባባሬ ማንም ይደግፍ የለም ማንም የጉራጌ ልጆች ልጇ ትነካ የሚል ማንም አይኖርም። መብራህን አግባብ አይደለም አይኔ ምንም እንደ እኔ ስታለቅስ አይቼ ነው እንጂ እኔ ማን እራሱ እንደሰደበ ምናምን ነው ለመናገር አላየው። ማን ይሁን ምን ይሁን ብሔሩንም አላየው። ወንድ ነው፣ ወንድ ነው አሉ ወንድ ነው። ኦኬ ይታወቃል። ደርሶኝ እንትና ማን ነው የሚባል ብለው ጻፉልኝ እኮ አሁን። እስቲ ማን እንደሆነ አሁን በውስጥ አጣርቼ እውነት የጉራጌ ልጅ ከሆነ ቤተሰቡም ይታወቅ ከሆነ ልክ የሷ ቤተሰብ ተፈልጎ እንደተገኘ የሱም መፈለግና ቤተሰቦቹ ፊት ይሄ ድምፅ መቅረብ አለበት። ነውር ነው፣ መድኃኒዓለምን ብልግና ነው በጣም አይ ማርሸቅ እኮ በራሷ ትንበሻሸቅ ያለሽ እኮ ምን ልውን ብለሽ ነው ልጆቿ እዚህ ጋር አይመጡ ምን አይመጡ። አሮሚ ያለው ነገር ይሄ ነው። አሁን ወደ እንትንዬ እየሄድኩኝ ነው። ተረራርተናል ያንን ቁዝር ያማረብሽ እንደዚህ

እኔ እኮ ሮሚ ጨጓራቸው ቅጥል። ይኸው አትቃጠሉ። አሁን ኮሜንታችሁን አለኝ እንዲበቃ። ዝም ብለሽ ተቃጥላችሁ ነው የምትወጡትኝ። ለማንኛውም ሮሚዬ ሁሌም ምንሽ ወድሽ አለ ይህ ነው ዳት ሮሚዬ፣ በደንብ እንደምወድሽ ወድሽ በደንብ ጠንቃሽ ታውቂያለሽ። ለምትወድኝ ኮመንት ላይ ላላችሁ ሞቼ ነው የምወዳችሁ። ማታ እገባለሁ ማታ እገባለሁ። ጨጓራቸውን እንልጣለን ተሰብስበን። ያ ያለ ሮሚዬ፣ ፈታ በይ እ እሽ ኔ ቆንጆ ጫ ያ በቃ ያው ፕሩፍ አረገላቸው። ቤታዬ፣ ማንኛውም ሰው ስታለቅስ፣ ኦፍኮርስ ማንም ጓደኛውም ያልሆነ ሰው ገብቶ አይዞሽ ማለት ችግር የለም። እኔ ገብታችሁ ትናንት ከትናንት ወዲያ ይሄ ነገር ይቅርታ ጠይቂ እንደማለት በይ በይ ያላችኋት ነው የሚገርመኝ። ኦፍኮርስ ልጇ ሲነካ ሲያለቅስ ስብና ነው ማንም ገብቶ ጥሩ አይደለም ማለት ግዴታ ነው። ኧረ እኔ ሉጣ በስማ ወይ ጉድ ጉድና ምን ከወደኋላ ነው አሉ እና እንደዛ ነው ላችኋለሁ። ተረጋጉ። ሰላም ሰላምና መረጋጋት የጅምባ ጌን ይዤ እንደመጣ በዚል። ማማይ